አብርሺ እኮ ሁሉም ነገር እኮ የሚሆነው እኮ እግዚአብሔር ያለን እንጂ አንተ ስለ ተጨናቅ ስለ አለቀስ ስለ ከፋ ሊሆን አይችልም። ጋባ ምናልባት ያው አብሬ ስለ አሳልፋችሁ ነገሮችን ብዙ ነገር አሳልፋችኋል። ደስ የሚል እኛ ራሱ በጣም ደስ የሚል ነገር ከእናንተ ተምረናል። ፍቅር አስተምራችኋል፣ ለሰው ልጅ እግዚአብሔር ሩታን ብትሆን ማለት ነው። ለሰው ልጅ ለሴት ልጅ በቃ ፍቅር እንዴት እንደሆነ ለፍቅር ምን አይነት መስዋዕት እንደሚከፈል ይሄ ሁሉ አስተምራችኋል። ና ነገር ግን ውሸት የሆን እውነት የሆን ተለያይታችኋል። ገባ እና ይሄን ደግሞ ሁሉን ነገር ያው ችሌ ቆፍጠን ብለ እውነት የሆን ውሸት የሆን የምናውቀው ነገር የለም። እንደማትለያዩ እርግጠኛ ነኝ። እውነት ነው የምላችሁ ነገ አንድ እንደምትሆኑ ይህ ሀቅ ነው። ገባችሁ እናንተ እንደ ማይለያያችሁን ነገር ማላችሁ ላይ አለ። ምክንያቱም ልጅ አለ። ልጅ ማለት ወላችሁ ልጅ እግዚአብሔር፣ ልጅ በምንም ነገር የሚለካ አይደለም። ልጅ ጸጋ ነው ክብር ነው። ገባችሁ። የማን ልጅ ነው ሲባል የኬል ልጅ ነው ይባላል። ገባችሁ። ሲሙን ሲማችሁ እንዲጠራ የሚያደርግ ልጅ ነው። ገባችሁ። ያ ልጅ ደግሞ ማላችሁ ላይ ስላለ መቼም እንደማትለያዩ እናውቃለን። ሶ ሁለተኛ ደረጃ ላይ ደግሞ እና ሁሉን ነገር ያቃ አላለፈው አልፏል። ግን በቃ አንተ አሁን ፈር ማለደ ከፈረምኩ ደግሞ ይሄ ማለቀስ ምናምን እንጃ ቤትን ለቄ መውጣት አያስፈልግም። ምክንያቱም ምንድነው? አንተ ፈር ማለኩ፣ አይገርምህም ፈር መሀል ስለዚህ፣ ምን አለ መሰለ በቃ እሷ ልቧ በቃ እኔ ትዳሬ ንፈትቼ እንዴት ልኖር ይችላለት? ከትዳሬ ውጪ አስባ ነው ያለ ነገር ሩታ ገባ። ሁሉ ነገር ማቀማጣ ነገር የለም። በቃ የምር በጣም ያስጨንቃሉ። አንድ ሰው አብሮ ያሳለፋቸው አብሮ የበላቸው አብረ የምር ነው ብዙ ደጎና ክፉ ያሳለፋቸው ሰው ሲለይ በጣም ይከፋል። ገባችሁ? እና ያ ነገር ደግሞ እኔ የሚመቸኝና ና ደግሞ ለእኔ የሚሆነኝን አቃለው የምትለው እሷና እሷ ብቻ ነች። ገባ? አንተ በቃ ምንም የሆነ ብታለቅስ ባታለቅስ ምንም ብትልም ያው ነው፣ ገባለ ሰው። ስለዚህ ሁሉም ነገር ቀስ ብለ አስብበት እና ተረጋግቴ ወደ ራስሽ ተመለስ። እና እሷም አስባ ነገ ልጅ አለ ልጅ ይወለዳል እና እንዴት ነው? ነገ ሕይወቱ እኮ ይሄ ልጅ እኮ ተወልዶ እኮ ያ ያለ እኮ እናንተ የሰራችሁ ቤቷ ይገርማችሁ ዛሬ ያስቀመጣችሁት መልካም ነገር ነገ የወላችሁ ኤፌሌ እኮ ትላንትና እኛ የምናውቀው ባይመልካም ነገር ነው ብሎ ሲማችሁ ሲማችሁ ራሱ ይጠራል። በቃ ለልጆቻችሁ ይቀመጣል። ገባችሁ? መልካም ነገር አድርጎ ገባችሁ? ለልጆች ይወለዳል። ለልጆቹ ራሱ ተወልዶ ራሱ መልካም ነገር እንዲማር አርጉ እንጂ እናንተ አሁን ላይ የምታደርጉ ነገሮች በፍጹም እኔ ደስ አይልም። ገባ

ልብክ ምናልባት ልብክ ያሳብከው ነገያሳለፍከው ነገሮችን ላስብ ይችላል ገባ ያ ነገር ሁሉ ጊዜ ወንድ ልጅ ቆፍጣና ነው አ ቆፍጦ እንበል ገባ እና ነገ ህይወት ለምን ምን እንደሚፈጠል ማለት ምንም የምታውቁ ነገር የለም እና ሩታም ደግሞ ይሄ ነገር ታደርጋለች ብዬ አላስብም ስለዚህ አንተም ደግሞ ተረጋጋ፣ አስቢበት ሁሉን ነገር። የመጣ ነገር ሁሉ ሽብላቸው አትቀበል። ጎደኞቹ ላይ ጎደኞች ትናሽ ትንሽ ጎደኛ ሰው በታች ጎደኛ መልካም እና አንድ ቀበሌ ቀበሌ ነው ጎደኞች

እውነት አብርሽዬ እግዚአብሔር ለአንተ መልካም ሰው ከእግዚአብሔር በታች ማን እንደሆነ የሚታወቀው አንተ እና አንተ ብቻ ነህ። ጋባ ሁሉን ሰው ደግሞ መልካም ነው። ጎደኛን አትበል። ጋባ ምናልባት አብሮ አደግ ሊሆን ይችላል። አብሮ አድጎ ወደ ሰው አንተን ትኪፎ ሰው አለ እና ሰውን ለይታችሁ ቅረቦ ገባችሁ ማቀመረ ምረጡ። በቃ ሰው ምን አይነት ሰው ነው ማቀረብ ያለበት ብላችሁ አስቦበት እሺ ሶ እኔ እንደዛ ነው ምልህ። በርታ አይዞ እና እንዳይከፋ

እናንተ ነው። ሰላም ሰላም፣ ውድ ነው የተከበራችሁ ውድ ቻናል የቤተሰብ እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ ዛሬ ትላንትና በጣም በጣም ያሳዘነኝ እና አይዞ በርታ ነው ውዶቼ፣ እናንተም ደግሞ በርታ እግዚአብሔር ነው ምብሉ አንድ ሰው ብርቱ ጀግና ሰው ነው በቃ። ገባ እና ሩታም ደግሞ ህይወት ያስፈልገኛል፣ ባል ያስፈልገኛል የምትል ከሆነ እሺ ብላ ከመጣች ሁሉን ነገር ጨርሳችሁ እሺ በቃ እሺ ብለ ተቀብለ እና ከዚህ የሚቀጥሉ ህይወታችሁ ላይ በቃ ሰውን አታስቀቡ፣ የሰውር አትስሙ፣ ህይወታችሁን ኑሩ ማለት ነው። እና መቼም እንደማትለያዩ በተስፋ አይኔ ይጠብቃለሁ። በእውነት መቼም ነው ማትለያዩት ብዬ ነው የማስበው እኔ መቼስ እናንቴ እናንተ እኮ ለሰው ብዙ ነገር ያስተማራችሁ ሰዎች ናችሁ። ምርጥ ምርጥ ጊዜዎች በእውነት ምርጥ ነገር፣ ምርጥ ቪዲዮዎች፣ በቃ ሚዲያ ላይ አንደኛ የሚባሉ ሰው ሮታና ብርሽ ነው የሚባሉ ሁሉም እኮ ከእናንተ በኋላ ነው የመጡት። አይገርማችሁም? እና ያ ነገር ለሰው አስተምራችሁ ዛሬ እናንተ ተለይታችሁ ሌላ ሰው ደግሞ ደምቆ ሳይ ደምቆ ሲታይ በቃ መጀመሪያ እናንተ የነበራችሁ አሁን ግን ሌላ ምን ይሉታል፣ በጣም ይደብራልና፣ ለማንኛውም የማቼክ ብራዘራችን አይዞ በርታ ሁሉን ነገር ለበጎ ነው። እግዚአብሔር ያለ ነው የሚሆነው። ምንም ነገር እኛ በጉልበታችን የሚሮጥም አንደርስም እኮ ምክንያቱም በራሳችን ፍላጎት እግዚአብሔር ያለ ብቻ ነው የሚሆነው እና በርታ፣ አይዞ ደግሞ እግዚአብሔር ከንቺ ጋር እና እግዚአብሔር እና በጣም እንወድሻለን። እሺ እናት እኔ አንዳንዴ ስለ ሮታ ሳውራ ሮታ ጥላቻ ያኖረኝ አይደለም። እሺ ሮታን ወዳታለሁ እና አብሬሽን የምንዝዘን ወዳሃለሁ አብሬሽ ብራዜራችን፣ አይዞ እግዚአብሔርን ለሰው በቃ በቃ ለማንም ምንም ውስጢክ ላይ ያለው ነገር ላይ እግዚአብሔር ነገር እና በቃ ዝም ብሌ በቃ ፋብሌ ተቀመጥ። የምር ነው አንተ የኮ ጀግና ናካደል እንዴ ወንድ ነ ቆራጥ በቃ እንድዚህ ሆን። እሺ ይመችክ እና እንወድሃለን እናከብረሃለን። እና እኔን እወድሃለሁ አከብረሃለሁ እግዚአብሔር ከንቴጋ ይሆን። እና ውዶች እናንተም ደግሞ በጣም ነው ወዳችሁ በጣም አከብራችኋለሁ። ቪዲዮ እንዲያክሼር አርጉ ቤቴን ደግሞ ሰብስክራ ያርጉ እና ቤቴ ኮሜንት የተመቻቸው ኮሜንት መጻፍ ትችላላችሁ። እና ይማቻችሁ ይላችኋለ። ውዶች መልካም ቀን ሆንላችሁ። አጭር ቪዲዮ ነው ይዤ መጣሁት። ለማንኛውም ቤትን ሰብስክራ ማድረግ እንዳትረሱሽ እና ደግሞ በጣም እንዲሚወዳችሁ እንዳትረሱሽ። በጣም ወዳችኋለሁ ውዶች፣ መልካም ቀን ይሁንላችሁ ውዶቼ።